ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን፣ እንደምን አላችሁልን? ከእናንተው ከሆነው ከሁለተኛው የዩቲዩብ ቻነላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በሁለተኛው የዩቲዩብ ቻነላችን ዳግም ተገናኘን። ስለምታደምጡን ቆይታችሁን ከእኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ ቻነላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ በአክብሮት እንጋብዛለን። በዛሬው ፕሮግራማችን ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውር ጉዳዮችን እያነሳሳን ቆይታን የምናደርግ ነው የሚሆነው። ቪዲዮችንን ላይክ ቻነላችንንም ሰብስክራይብ እያደረጋችሁ ከኛ ጋር ቆዩ። ፏአርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ከመሸጋገሪያ በኋላ ተመልሰን ስንመጣ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። አብራችሁ ይቆዩ። ወደ ቀዳሚው ርዕሰ ጉዳያችን እናምራ። ማንቸስተር ዩናይትድ የቸልሲን የመጨረሻ የጄደን ሳንቾን ውሳኔ ሊቀበል ነው። ጄደን ሳንቾ በቸልሲ መቆየት እድሉ ጠባብ ነው። ቸልሲዎች ከማንቸስተር ዩናይትድ ጋር በመገናኘትም ጄደን ሳንቾን በዚህ ክረምት እንደሚያስፈርሙትና ውድ የሆነውን ክፍያ እንደሚከፍሉም ተዘግቧል። ሳንቾ በክረምት 2021 ማንቸስተር ዩናይትድን ከቦሪሲያ ዶርትመንድ በ73 ሚሊዮን ፓውንድ ውል ከተቀላቀለ በኋላ በፕሪምየር ሊግ ውስጥም አስከፊ ጊዜን አሳልፏል። ቸልሲ ባለፈው ክረምት የክንፍ ተጫዋቹን እንግዲህ በሚያስገርሙን ለማስፈረም ያሰበ ሲሆን በተመሳሳይ ጊዜ የውሰት ዝውውሩንም በ25 ሚሊዮን ፓውንድ ግዴታ ግዢም ተካቶበት ነበር። ነገር ግን ሰሜዎቹ ከስምምነቱ ሊመለሱ የሚችሉበት የመውጫ እቅድንም እንዲሁ ይዘዋል። ጉላቸውንም ማቋረጥ ከፈለጉ የአምስት ሚሊዮን ፓውንድ የሚያወጣ የቅጣት ክፍያንም መክፈል ሊኖርባቸዋል። አሁን ላይ እንደ ዘሚረር ዘገባ ከሆነ ኤንዞ ማሬስካ ቸልሲ ቋሚ ስምምነት ላለማድረግም አይፈልጉም። ጣሊያናዊው አሰልጣኝ ሳንቾ ራሱን ለማሳየት እስከቻለ ድረስም ጊዜ ሊሰጠው ፈልጎ ነበር። ነገር ግን ሳንቾ አንዳንዴ የድሮ ማንነቱ ብልጭ ድርግም ቢልም የቸልሲው አሰልጣኝ አሁን ላይ በተጫዋቹ ላይ ውሳኔን ያሳወቁ ሲሆን አሁን እንዲለቅ ይፈልጋሉ። ምንም እንኳን እነዚህ ዘገባዎች ቢወጡም የቲምቶክ የዝውር ዘጋቢ የሆነው ፍሌዘር ፍሌቸር እንዳላው ከሆነ ቼልሲዎች በቋሚነት ፊርማውን እንግዲህ ለማግኘትም ሊወስኑ እንደሚቻልም ይገነዘባል። ነገር ግን ይህንን የሚያደርጉት ሳንቾ በዚሁ ክረምት እንደሚሸጡት ከተማመኑ ብቻ ነው። ፍሌዘር ፍሌቸር በዘገባው ላይ ኤንዞ ማሬስካ ለቡንደስሊጋ ቡድን ጥሩ የውድድር ዘመንን ያሳለፈውን የክንፍ አጥቂ ጄሚ ባይኖ ጌትንስን ከሳንቾ ጋር ብር ጋርን በማድረግ ከቡንደስሊጋ ቡድን ጋር ለመለወጥ ውልን እየፈለጉ ነው። ሳንቾ በዶርትሙንድ ሁለት የተለያዩ ጊዜያትን አሳልፏል። ሆኖም ግን ዶርትሙንዶች ለፊርማው የተቀላቀሉ የቡንደስሊጋው ብቸኛ ቡድን እንዳልሆኑ ታውቋል። ባየር ሌቨርኩዘንም በዚህ ክረምት ፍሎሪያን ቬርትዘን በዚህ ክረምት እንግዲህ የሚያጡበት አጋጣሚ ካለ የበለጠ ፈጠራን ለመጨመር ሲፈልጉ ለጄደን ሳንቾ ዝውውሩም በዚሁ ክረምት ሊቀላቀሉ እንደሚችሉ ጭምር ነው መረጃዎች እየወጡ የሚገኙት። ሊቨርፑል ወጣቱን የመስመር ተከላካይ ለማስፈረም ቀርብ ነው። ሊቨርፑሎች የሃንጋሪውን የግራ መስመር ተከላካይ የሆነው ሚሎስ ኬርኬዘን ለማስፈረም ተቃርበዋል ሲል ነው የታይምስ ጋዜጠኛ ጆናታን እየዘገበው። ቀያዮቹ በሚቀጥለው የውድድር ዘመን የፕሪሚየር ሊጉን ሻምፒዮናነት ለመድገም በዚህ ክረምት ቡድናቸውን ለማጠናከርም በደንብ ይፈልጋሉ። ቀያዮቹ በክረምት የተጫዋቾች የዘወረ መስኮት በስራ ይጠመዳሉ ተብሎ ይጠበቃል። ክለቡ ተጨማሪ ሶስት ተጫዋቾችን ወደ ቡድናቸው ለመጨመርም እንዲህ ይፈልጋሉ። ሊቨርፑሎች የግራ መስመር ተከላካይን ለማስፈረምም ቅድሚያ ሰጥተዋል። በዚህ ክረምትም በአንፊልድ በአጀንዳቸው ውስጥም ከፍተኛ ቦታ ከሚሰጡት ቦታዎች አንደኛው የግራ ተከላካይ ቦታ ነው። የአንድሪው ሮበርትሰን አቋም መውረድ ለአርነ ስሎት አሳሳቢ ጉዳይ ነው፣ እናም ደግሞ በዚህ ክረምት ይህንን ችግር ለመፍታት ዝግጁ ነው። ሊቨርፑሎች ከቦርንመዝ ሚሎስ ኬርኬዝን ዝውውር ጋርም ለተወሰኑ ጊዜያት ተወያይተዋል። እንግዲህ ሲወያዩም ቆይተዋል። እናም በዚህ ክረምት ስምምነቱ የሚፈጸም ይመስላል፣ የጊዜ ጉዳይ ካልሆነ በስተቀር። ጋዜጠኛው ሲናገር በትራንስፈር ፖድካስት ላይ እንዲህ ብሏል። ኬርኬዝን ያመጣሉ ብዬ አስባለሁ። ኬርኬዝ በዚህ ውድድር ዘመን ባሳየው ድንቅ ብቃት የአንዳንድ ታላላቅ ክለቦችን ትኩረት ስቧል። እንደ ሪያል ማድሪድ፣ ማንቸስተር ሲቲ ያሉ ቡድኖችም ተጫዋቹ ላይ ፍላጎት አሳይተዋል። ነገር ግን እሱን ለማስፈረም ፉክክሩን እየመሩ ያሉት ሊቨርፑሎች ናቸው። ኬርኬስ ለአርኔስሎት ቡድን ተስማሚ ነው ሲልምን የተናገረው የኬር ኬስ እምቅ ችሎታ የሊቨርፑል የተከላካይ ክፍል ላይ ጥልቀትን መጨመር ብቻ ሳይሆን በግራ በኩልም ባለው ቦታ ላይ ሌላ የውድድር ዘመንንም እንዲሁ ፈጠራን ይጨምርላችኋል ተብሎ እንደሚጠበቅ ነው የሚነገረው። የኬርኬዝ መገኘት ከጥቂት የውድድር ዘመናት በፊት ጥሩ የነበረውን ሮበርትሰንን ሸክም ያቃልላል። ተጫዋቹን ለማስፈረም ቀያዮቹ እስከ 45 ሚሊዮን ፓውንድም ሊያውጡ እንደሚችል ነው የሚነገረው። የ30 ዓመቱ የቼልሲ ተጫዋች ወደ መውጣቱ እየተቃረበ ነው። ቦርነመስ ኬፓ አሪዛባላ ጋን በውሰት በነበረበት ወቅት ያሳየውን ድንቅ ብቃት ተከትሎ በቋሚውን ለማስፈረምም ጥረታቸውን አጠናክረው ቀጥለዋል ሲል የከቼንዶ ኦፍሳይድ ምንጮች ዘግበዋል። የስፔናዊው ግብ ጠባቂ በጥሩ ብቃት ላይ መገኘት የቦርንመስ ኃላፊዎችን አስገርሟል። ኬፓ ለቦርነመስ በፕሪሚየር ሊግ ላሳየው ብቃትም ቁልፍ ሰው ሆኖ እየተነገረለት ይገኛል። በግብ ጠባቂው ብቃት የተደሰቱት ቼሪዎቹ በመጪው የዝውውር መስኮትም የ30 ዓመቱን ግብ ጠባቂ ውልም እንግዲህ ቋሚ ለማድረግም እየተዘጋጁ እንደሚገኙ ነው መረጃዎች እያሳዩ የሚገኙት። ስፔናዊው ግብ ጠባቂ በዚህ ሲዝን እንግዲህ የተለያዩ ነገሮችን አድርገዋል። 33 ጨዋታዎችን አድርገው ለአንዶኒ ኢራኦላ ቡድን ጥሩ ነገሮችን ማሳየት ችሏል። ቦርንመስ ኬፓሪዛ አባላጋ ለማቆየት ፍላጎት ቢኖረውም ስምምነቱ ግን የፋይናንስ ሁኔታን አሁንም ትልቅ እንቅፋት ነው። ቸልሲዎች በአሁኑ ጊዜ ከደሞዙ 100,000 ፓውንድ ላይ የሚሸፍኑ ሲሆን የኬፓሪዛ አባላጋ ሳምንታዊ 200,000 ፓውንድም ሲሆን ቦርንመስ ከደሞዙ ከግማሽ በላይ ይሸፍናል። ቦርንመስ ቋሚ ዝውውሩን የሚያጠናቅቅ ከሆነ ከተጫዋቹ ጋር እንደገና መደራደር እንዲሁም የደሞዝ ፓኬጁንም በከፍተኛ ሁኔታ መቀነስ ይፈልጋሉ። የኬፓ ሳምንታዊ ደሞዝ የፋይናንሻል መዋቅራቸውን ሊጎዳ ይችላል። ቦርንመስ ኬፓን በመፈለግ ብቸኛው አይደሉም። የጀርመኑ ቡድን ባየር ሌቨርኩዘን ስፔናዊውን ግብ ጠባቂም ዋነኛ ኢላማቸው አድርገውታል። ከቼልሲ ጋር ይፋዊ ድርድር ገና ባይጀምሩም፣ የሌቨርኩዘን ፍላጎት ግን ተረጋግጧል። የቡንደስሊጋው ቡድን የግብ ጠባቂ አማራጮቻቸውን ለማሻሻል እየፈለጉ ነው። እናም ኬፓም በፕሪምየር ሊግና ቻምፒየንስ ሊግ ውስጥ ያለው ልምድ ማራኪ አማራጭም ያደርገዋል። የቼልሲ ኮኮ በመላው አውሮፓ ፈላጊዎች ያሉት። የሌቨርኩሰን የፋይናንስ መረጋጋትና የቻምፒየንስ ሊግ ተሳትፎ ኬፓን ከፕሪምየር ሊግ ለማራቅ አስተማመኝ ምክንያቶች ሊሆኑ ይችላሉ። ቦርንመዝ ቋሚ ውሉን መጨረስ ካልቻሉ ሌቨርኩሰኖች በፍጥነት ዝውውሩንም እንደሚጨርሱ ነው የሚጠበቀው። ከሌቨርኩሰን ባሻገር የኬፓሪ ዘባላጋ ዳግም መነቃቃት የበርካታ የአውሮፓ ታላላቅ ክለቦችን ፍላጎትንም እንዲሁ ስቧል። የሴሪኤው የላሊጋና የፕሪሚየር ሊግ ቡድኖች ሁኔታውን በቅርበት እየተከታተሉት ነው። ቦርንመስ ከቼልሲ ጋር የሚደረገውን ድርድር ለመጨረስም በሚቀጥሉት ሳምንታት ወሳኝ ይሆናል ተብሎ ነው እየተጠበቀም የሚገኘው። ቶተንሃም በባርሴሎና የሚፈለገውን የ25 ዓመቱን ኮኮብ ሽያጭ ውሳኔን አሳልፈዋል። የቶተንሃም ሆትስፐርስ ተከላካይ ፔድሮ ፖሮ በቀረበ ወራቱ እንግዲህ ከክለቡ ሊለቅ እንደሚችል ሲነገር የቆየ ሲሆን የያሳሜን ለንደኑ ክለብ በትክክለኛ ዋጋ ሊሸጠውን ወስኗል። እንደ ፌጅ ዘገባ ቶትናም ወደ 60 ሚሊዮን ዩሮ የሚጠጋ ክፍያ ተቀረበላቸው ተጫዋቹ መውጣቱን ይቀበላሉ። ዘገባው እንደሚያሳየው ባርሴሎናዎች ስፔናዊውን ተከላካይ ለማስፈረም ፍላጎት እንዳላቸውን የገለጸው ባርሴሎና በገንዘብ ችግር ውስጥ እያሳለፈ ሲሆን ለፖሮም 60 ሚሊዮን ዩሮ መክፈልም ከባድ ሊሆን ይችላል። ይህ በእንዲህ እንዳለ ማንቸስተር ሲቲና ባየር ሚኒክ የእሱን ሁኔታም እየተከታተሉ ይገኛሉ። ፖሮ ክለቡን ከተቀላቀለ በኋላ በቶትናም ጥሩ ጊዜን እያሳለፈ ነው። ለቶትናም እሱን ማጣትም ከባድ ነው። ቶትናሞች በክረምቱ እሱን ለመሸጥ መዘጋጀታቸው በጣም የሚያስገርም ነው። ቶትናሃም በሪያል ማድሪድ እና በአትሌቲኮ ማድሪድ ፍላጎት ላይ የሚገኘውን ክሪስቲያን ሮሜሮን ያጣሉ ተብሎ ይጠበቃል። በአንድ የዝውውር መስኮት ሁለቱን ምርጥ ተከላካዮቻቸውን ማጣት ደግሞ ትልቅ ችግር ውስጥ ሊከታቸው እንደሚችልም ነው የሚታመነው ፖሮ በፕሪሚየር ሊግ ውስጥ ካሉት ምርጥ ተከላካዮች መካከል አንደኛው ነው። ወደ ከፍተኛ ደረጃ ተጫዋችነት የሚያድግበት ሁሉም ባህሪያቶች አሉት። ባርሴሎናን የሚቀላቀል ከሆነ የባርሴሎና የቀኝ ክንፍም እንግዲህ ለወደፊቱም ሊያስተካክለው ይችላል። ወደ ትውልድ አገሩ የሚሄድ እድሉም ለተከላካዩ በጣም አስደሳች ሊሆን ነው የሚችለው። በተጨማሪም ባርሴሎና በዓለም ላይ ካሉ ታላላቅ ክለቦች መካከል አንደኛው ነው። ለእነሱ ደግሞ የመጫወት እድል በጣም አስደሳች ሊሆንለት ይችላል። በዘንድሮው የውድድር ዘመን ላሊጋን ለማሸነፍም ጥሩ ቦታ ላይ ናቸው። ምርጥ ተጫዋቾችን በመሳብም ለነሱ አስቸጋሪ አይሆንም። ስምምነቱን ለመፈጸምም ገንዘቡን ይከፍላሉ የሚለው ደግሞ ትልቁ ጥያቄ ይሆናል ተብሎ አሁን ላይ እየተጠበቀም የሚገኘው ማንቸስተር ዩናይትድ የቁል ተጫዋቹን ምትክን እየተመለከተ እንዳለ መረጃዎች እየወጡ ነው። የማንቸስተር ዩናይትዱ አማካይ ብሩኖ ሚጌል ፈርናንዴስ ከዝውውር ጋር ስሙ ተያይዟል። ዩናይትዶች ዩሪ ተለማንሰን ተተኪ እንዲሆንም እያዩት ነው። ቤልጅማዊው አማካይ በአስተን ቪላ ጥሩ እንቅስቃሴን አድርጓል። በፌጂያስ በኩል የወጣው ዘገባም እየተከታተለው እንደሆነ ይገልጻል። ማንቸስተር ዩናይትድ ዩሪ ተለማንሰን እየተከታተለው ነው። የኒውካስል ዩናይትድን ኮኮ ብሩኖ ጉማሬሽን ለማስፈረምም ሊፈልጉ እንደሚችሉ ይነገራል። ማንቸስተር ዩናይትድን ስምምነቱን መፈጸም ይችሉ እንደሆነ ወደፊት የሚታይ ይሆናል። ብሩኖ ሚጌል ፈርናንዴስ ልዩ ተጫዋች ሲሆን በዚህ ሲዝንም 19 ጎሎችንና 19 አሲስቶችን አድርጓል። እሱን ማጣት ደግሞ ከባድ ጉዳት ነው። ስለሆነ ብሩኖ ከለቀቀ በማንቸስተር ዩናይትድ የተወውን ክፍተትም ለመሙላት በርካታ ተጫዋቾችን እየተመለከቱ ነው። ዩሪ ቴሌማንስ ጥሩ ጭማሪ ይሆናል። በቤልጀማዊው ጥራት ያለው አማካይ ነው። ቴሌማንስ ራሱን በፕሪሚየር ሊግ ውስጥም በሚገባ ማሳያት ችሏል። ይሁን እንጂ የቴሌማንስ ብቃት ከብሩኖ ጋር የሚወዳደር አይደለም። ብሩኖ ሚጌል ፈርናንዴስ ክለቡን የሚለቅ ከሆነ ቡድኑ ለሚደርስበት ጉዳትም ማካካሻ ጥራት ያለው ተጫዋች ማጣት እንግዲህ ማምጣት ይኖርበታል። ማንቸስተር ነትሮች ታላላቅ ዋንጫዎችን ማንሳት የሚችለውን ምርጡ አማካያቸውን መሸት ከባድ ነው። በተቻለ መጠን ብሩኖ ፈርናንዴዝን ለማቆየት ይፈልጋሉ። ፖርቱጋላዊ ኮኮብ በማንቸስተር አይነኪው ሰው ነው። ቴሌማንስ ጠንካራ ግዢ ሊሆን እንደሚችል ምንም ጥርጥር የለውም። ቴሌማንስ ማንቸስተር የጨዋታ ፍጥነትን እንዲቆጣጠር ይረዳዋል። ሆኖም ግን ለፖርቱጋላዊ ኮከብ ግን ተስማሚ ምትክ የሚሆን አይመስልም። በተጨማሪም አስተን ቪላ ተጫዋቹን እንደሚሸጥ ማሳመን ደግሞ ከባድ ነው የሚሆነው። በአውሮፓ ውድድሮች ላይ መሳተፍ ደግሞ ሁሌም የሚመኘው ቡድን ምርጥ ተጫዋቾችን ማጣት አይፈልግም ብሏል። ስለ አስተን ቪላ ሀሳቡንም እንዲሁ ሲሰጡ፣ ሊቨርፑል 60 ሚሊዮን ዩሮ የተለጠፈበትን አጥቂ ወደ አንፌልድ ለማምጣት እቅድ አለው። ሊቨርፑሎች የአታላንታውን ኮኮብ አጥቂ አዶሜለ ሉክመንን ለማስፈረም እርምጃ እየወሰዱ ነው ሲል የጣሊያኑ ጋዜጣ እንግዲህ ካልቺዮ መርካቶ ዘግቧል። ክለቡ በዚህ ክረምት ዳርዊን ኑነስን ለመልቀቅ በማሰባቸው በቡድናቸው ላይ ተጨማሪ ማጥቃት አቅም ያለውን ተጫዋችም ለመጨመር ተዘጋጅተዋል እየተባለ ይገኛል። ምንም እንኳን በዚህ ውድድር ዓመት ፕሪምየር ሊግን ቢያሸነፉም ቀያዮቹ በሚቀጥለው የውድድር አመት ቡድናቸውን የሚያጠናክሩት አዳዲስ ተጫዋቾችን ይፈልጋሉ። በአሰልጣኝ አርኔ ስሎት ስር ስኬታማነታቸውን ለመቀጠል አቅደዋል። ሊቨርፑል ስራ ለበዛበት ክረምትም ተዘጋጅተዋል። የመርሲሳይዱን ክለብ ለመልቀቅም መወሰኑን ያሳወቀው ትሬንት አሌክዛንደር አርኖልድን የሚተካም አዲስ የቀኝ ተከላካይ የማስፈረማቸው እርግጥ ቢሆንም የፕሪሚየር ሊግ አሸናፊዎቹ በቡድናቸው ላይ ተጨማሪ የማጥቃት እንቅስቃሴ ለመጨመር ይፈልጋሉ። ዋነኛ ፍላጎታቸው ከአረብ ለብዜሽ ወደ አታላንታ ከተዘዋወረ በኋላ አስደናቂ ለውጥን ያሳየውን አዶሜላ ሉክማን ሉክማንን ነው። የቀድሞ የኤቨርተን የክንፍ መስመር ተጫዋች በሴሪኤ የጎል አግቢነትንና የፈጠራ ችሎታን አሳይቷል። የ27 ዓመቱ ኮከብ በዚህ ሲዝን በሁሉም ውድድሮች 20 ጎሎችን አስቆጥሮ 7 አሲስቶችንም አድርጓል። የመስመር አጥቂውም ሆነ የመሀል አጥቂው ሆኖ እንግዲህ መጫወት የሚችለው ሉክማን የማጥቃት አማራጮችን በጣም ለሚፈልገው ቡድንም ትልቅ ጥልቀትን ይጨምራል። የፕሪምየር ሊግ ኃያል ክለብ በጥር የዝውውር መስኮት ተጫዋቹን ለማስፈረም ፈልጎ ነበር፣ ነገር ግን አታላንታ በውድድር ዘመኑ አጋማሽ እሱን ማጣት አልፈለገም። በጥሬ የዝውውር መስኮት ሊቨርፑል ሉክማንን ወደ አንፊልድ የማምጣት እድልን ሲመለከትም ፍሬዴሪኮ ኪያዛ ዝውውር ውስጥም ለማካተትም ተስፋ አድርገው ነበር። በክረምትቱ የዝውውር መስኮት እየተቃረበ ሲመጣ ሊቨርፑሎች ናይጄሪያዊውን ኢንተርናሽናል ለማስፈረም በዝግጅት ላይ ናቸው። አታላንታ ለ27 ዓመቱ 60 ሚሊዮን ዩሮ የሚጠይቅ ሲሆን ሊቨርፑል ይህንን ዋጋ ማዘጋጀቱም ተዘግቧል። ተጫዋቹም ለዝውውሩ ክፍት እንደሚሆንም ይጠበቃል ተብሎ ነው የሚታሰበው። ኒውካስል 21 ጎሎችን ያስቆጠረውን የላሊጋ ኮከብን ወደ እንግሊዝ ለማምጣት እየፈለጉ ነው። ኒውካስል ዩናይትዶች በውድድር ዓመቱ መጨረሻ የአትሌቲኮ ማድሪዱን አጥቂ አሌክዛንደር ሶርሎትን የማስፈረም ፍላጎት አላቸው። ኖርዌያዊው ባለፈው ክረምት የስፔኑን ክለብ የተቀላቀለ ሲሆን ለነሱም ድንቅ ሆኖ ቆይተዋል። በዚህ ውድድር ዘመን 21 ጎሎችን አስቆጥሯል። የ29 ዓመቱ አጥቂ በፌጃ ዘገባ መሰረት በአጥቂ ክፍል ላይ ተጨማሪ ጥልቀትን ለመጨመር ለሚፈልጉት ለኒውካስል ዩናይትዶች ጥሩ ግዢ ሊሆንም ይችላል። በዚህ ክረምት ኒውካስል ዩናይትድ ሌላ አጥቂ ያስፈልገባል። ማክፓይሶቹ በአሌክዛንደር ኢሳክ ላይ ከመጠን በላይ ጥገኛ ሆነዋል። ኒውካስል በተለይም ለቻምፒየንስ ሊግ ማለፍ ከቻሉ ብዙ አማራጮችን ይፈልጋሉ። ኒውካስል በዚህ የውድድር አመት የእንግሊዝ ሊግ ዋንጫን በማሸነፍም በሚቀጥለው የውድድር አመት ለትልቅ ዋንጫ እንደሚፋለሙ ተስፋ ያደርጋሉ። ከታላላቅ ክለቦች ጋርም መፎካከር ከፈለጉም የበለጠ ጥራት ያለው ቡድንም ያስፈልጋቸዋል። አሌክዛንደር ሶርሎት ለኒውካስል ዩናይትድ እጅግ በጣም ጥሩ ጭማሪ ይሆናል ተብሎ ነው የሚጠበቀው። ሶርሎት ራሱን ከላሊጋ አረጋግጧል። በፕሪምየር ሊግም ጥሩ የመስራት አቅም አለው ከእንግሊዝ እግር ኳስ ጋርም የመላመድ አካላዊ ብቃት አለው። እናም ደግሞ ኒውካስል ስምምነቱን መፈጸም ከቻሉ ደግሞ ፈጣን ተጽዕኖ ለመፍጠርም ይችላሉ። ኖርዌያዊው ከዚህ ቀደም ከክሪስታል ፓላስ ጋር በፕሪምየር ሊግም ተጫውቷል። አትሌቲኮ ማድሪድ ተጫዋቹ በክለቡ የአንድ የውድድር ዘመን ካሳለፈ በኋላ የእሱን መልቀቅም ፍቃደኛ መሆን አለመሆናቸው አልታወቀም። ኒውካስል ዩናይትዶች የላሊጋው አጥቂ ጥሩ ግዢ ይሆንላቸዋል ተብሎ እንደሚጠበቅ ነው ዘገባዎች ያሰፈሩት። አርሰናል ወደ ሌላኛው ስዊድናዊ አጥቂ ዝውውር ተመልሰዋል። አርሰናል በዚህ ክረምት አጥቂውን ወደ ኤምሬትስ ለማምጣት ሲፈልጉም ስፖርቲንግ ሊዝበን አጥቂ ቪክተር ዮከርሽ ሳምንታዊ 300000 ደሞዝም አቅርበውለታል እንደ እንግሊዝ ዘገባዎች ከሆነም አርሰናሎች ውስጥ ለአጥቂው 63 ሚሊዮን ፓውንድ ዋጋ ለማቅረብ በዝግጅት ላይ እንደሆኑና እንደ ጊቭሚ ስፖርት ዘገባ ከሆነ ደግሞ የሰሜን ለንደኑ ቡድን ስዊድናዊውን ለማምጣትም ከምንጊዜውም በላይ ዝግጁ መሆናቸው እየተገለጸ ነው። አሁን ላይ አርሰናሎች አዲስ አጥቂ ለማስፈረም እየፈለጉ ነው፣ ምርጫቸውም የስዊድኑ ኮከብ ይመስላል። ቪክተር ዮከርሽ በዚህ ዓመት ባደረጋቸው 50 ጨዋታዎች 52 ጎሎችን ከመረብ ጋር በማሳረፍ በዚህ ዓመትም ድንቅ ብቃቱን እያሳየ ነው። ተጫዋቹ ወደ ኤምሬትስ መዘዋወሩ ለስዊድናዊው ኢንተርናሽናል በእርግጥም አጓጊ ይሆናል። ቪክተር ዮከርሽ ከአሁኑ ቡድን ጋርም እስከ 2028 ክረምት ድረስ ኮንትራት አለው። አርሰናል ለከፍተኛ ክብር መወዳደር ከፈለጉም የቪክተር ዮከርሽ ዝውውርም ወሳኝ ይሆናል ተብሎ ነው የሚጠበቀው። በአርሰናል ንጹሕ ዘጠኝ ቁጥር ባለመኖሩ ቡድኑ ላይ እንግዲህ ብዙ ሲቸገር ነበር። ሆኖም ግን አርሰናሎች በዚህ ክረምት ቪክተር ዮከርሽን ለማስፈረም እንደ ቼልሲና ማንቸስተር ናይትድ ካሉ ቡድኖች ጋርም ፉክክር ውስጥ ይገባሉ። አርሰናል ከቀናት በፊት እንደ አሌክዛንደር ኢሳክ ዝውውርም መመለሳቸው ቢሰማም በተጫዋቹ ዋጋ ውድነት የተነሳ ግን አሁን ወደ ቪክተር ዮከርሽ እንደዞሩ ይነገራል። አርሰናል ተጫዋቹ የጠየቀውን ከፍተኛ ሳምንታዊ ደሞዝ ለመክፈልም ፍቃደኛ ነው። ስለሆነም የቀረው ከሊዝበኑ ቡድን ጋርም ከስምምነት መድረስ ብቻ እንደሆነ ነው ዘገባዎች እያሰፈሩ የሚገኙት። ፍሩ የ23 ዓመቱ ተጫዋች በማንቸስተር ዩናይትድ መፈለጉን ቀጥሏል። የሊሉ ግብ ጠባቂ ሉካስ ቼቫሊየር በዚህ ውድድር ዘመን ለፈረንሳዊ ቡድን ድንቅ ብቃቱን ያሳየ ሲሆን በፍሬንች ሊግ ዋንም የዓመቱ ምርጥ ግብ ጠባቂ ሆኖ ተመርጧል። የ23 ዓመቱ ግብ ጠባቂ ወደ ፕሪምየር ሊግ ለመዛወር ፍላጎት እንዳለው እንዲሁ እየተነገረም ይገኛል። ማንቸስተር ዩናይትድም እሱን እየተከታተሉ እንዳለ ነው መረጃዎች የሚያሳዩት። የፉት መርካቶ ዘገባ እንደሚያመለክተው ከሆነ ማንቸስተር ዩናይትድ በክረምቱ የአንድሬ ኦናናን ምትክ ሆኖ ቼቫሊየርን ለማስፈረም ለማሰረም ይፈልጋሉ። ተጫዋቹ በቅርቡም በፕሪሚየር ሊግ የመጫወት ህልሙም ተናግሯል። እንዲህም ደግሞ ብሎ ነበር፣ ፕሪሚየር ሊግ የኔ ህልም ነው። ማራኪ የሆነ ሻምፒዮና ነው። የሁለት ዓመት ኮንትራት አለኝ በፈረንሳይ እስካሁን ጥያቄ አልቀረበብኝም። ወደ ሌላ ሊግም እንዲሄድ ሊያደርገኝ ይችላል ሲልም ነው የተናገረው። የካሜሮን ግብ ጠባቂ በማንቸስተር ዩናይትድ ተቸግሯል። እናም በክረምት ደግሞ እሱን መተካት አለባቸው። ሼቫሊየር ጥራት ያለው የረጅም ጊዜ የኦናና ምትክ ይሆናል። የ23 ዓመቱ ፈረንሳዊ ግብ ጠባቂ በሊጓን እራሱን ያረጋግጠዋል። በፕሪሚየር ሊጉም ጥሩ የመጫወት ብቃት ያለው ይመስላል። ተጫዋቹ እንግዲህ ከሊል ጋር እስከ 2027 የሚያቆየው ኮንትራት ያለው ሲሆን ማንቸስተር ዩናይትድ ተጫዋቹን ለማስፈረምም በተመጣጣኝ ዋጋ መስማማት ይችላል። ግብ ጠባቂው ጎበዝ ወጣት ተጫዋች እንደሆነ ምንም ጥርጥር የለውም። ወደ ፕሪሚየር ሊግም ለመሄድ ደግሞ ፍላጎቱ እሱን ለማስፈረምም ስለሚፈልግ ለማንኛውም የእንግሊዝ ክለብም ጉርሻ ይሆናል ተብሎ ነው የሚጠበቀው። የግብ ጠባቂ ክፍል በዚህ ሲዝን ለማንቸስተር ነትር ትልቅ ችግር ሆኖበታል። በክረምቱም በዚህኛው የሜዳ ክፍል ላይ መሻሻል አለባቸው ተብሎ ይጠበቃል። ለማንቸስተር ፈረንሳዊው ግብ ጠባቂን ማስፈረም ጥሩ ውሳኔ ይሆናል። የ23 ዓመቱ ተጫዋች ራሱን ለየትኛውም ክለብም ደግሞ ትልቅ ተጫዋች አድርጎ ለማሳየትም ሁሉም ብቃቶች እንዳሉት ጭምር ነው እየተገለጸም የሚገኘው። ማንቸስተር ዩናይትድ 11 ጎሎችን ያስቆጠረውን አጥቂ ለማስፈረም ከፕሪሚየር ሊግ ተቀናቃኛቸው በልጠዋል። ማንቸስተር ዩናይትዶች የቦርንመዙን የፊት መስመር አጥቂ አንቷን ሴሜኒዮን ለማስፈረም የሚያደርጉትን ፉክክር እየመሩ መሆናቸውን የፉትቦል ኢንሳይደር ዘግቧል። ዩናይትዶች በክረምቱ የዝውውር መስኮት የማጥቃት አማራጮቻቸውን ለማጠናከርም ዝግጁ ናቸው። ሩበን አሞሪም በቶተንሃም ጋር የዩሮፓ ሊግ የፍጻሜ ጨዋታን ትላንትና ቢያደርጉም አስቸጋሪ ወቅትንም አሳልፈዋል። አሁን ላይ ዩናይትድ የቦርንመዝ አጥቂን ለማስፈረም በሚደረገው ፉክክር ከተቀናቃኝ የፕሪሚየር ሊግ ክለቦች አርሰናል እና ኒውካስል ዩናይትድም ቀድመዋል። ሴሜኒዮ በሁሉም የውድድር መድረኮች አርባ ጨዋታዎችን አድርጎ አስራ አንድ ጎሎችን በማስቆጠር ሰባት ለጎል የሆኑ ኳሶችን አመቻችቶ በማቀበል በዚህ የውድድር ዘመን ለቦርንመስ ትልቅ አስተዋጽኦ ነበረው። ሁለገብነቱ እንደ መሀል አጥቂ፣ የክንፍ ወይም ደግሞ በጥልቅ በማጥቃት ሚና ውስጥም የመጫወት ብቃቱ እንዲፈለግም ያደርገዋል። ይህም ሁለገብነቱ ለዩናይትዱ አለቃ ሩበን አሞሪም ማራኪ አማራጭም አድርጎታል። በሪፖርቱ መሰረት ዩናይትዶች በፒኤስአር ጉዳዮች ምክንያት አሊሃንድሮ ጋርናቾን በዚህ ክረምት ለመሸጥም እየፈለጉ ነው። የጋርናቾ ሁኔታ ከአካዳሚ የመጣ በመሆኑ ሽያጩ እንደ ንጹህ ትርፍ ይቆጠርላቸዋል። በውሰት ላይ የሚገኙት እንደ ማርከስ ራሽፎርድና አንቶኒ ያሉም ተጫዋቾች በኦልትራፎርድ ወደፊት እጣ ፈንታቸው የማይታወቅ ሲሆን በዚህ ክረምት ክለቡን ሊለቁ ይችላሉ። ይህም ዩናይትድ ክለቡን ይለቃሉ ተብሎ የሚጠበቀውን ክፍተትም የሚሞላ ሁለገብ አጥቂን ለማስፈረም ይዘጋጃሉ። ሴሜኒዮ ከቦርነመስ ጋር እስከ 2029 የሚያቆይ የረጅም ጊዜ ኮንትራት ያለው ሲሆን ይህም ደግሞ የአንዶኒ ኢራኦላን ቡድን ለአጥቂ ከፍተኛ የዝውውር ክፍያም እንዲጠይቅም አድርጎታል የተባለው ሴሜኒዮን ማስፈረም የዩናይትዶች የማጥቃት አማራጮችን ከማጠናከር ባለፈ በፊት መስመር ላይም ጥልቀትን ይጨምራል። የሩበን አሞሪም ቡድን ሊያም ዴላፕን ለማስፈረም ከፍተኛ ፍላጎት አሳይቷል። እናም እሱን ለማስፈረም ደግሞ በሚደረገው ውድድር ላይ ከቼልሲ ቀድመው ይገኛሉ ተብሎ ነው የሚጠበቀው። በባርሴሎና ለስምንት ተጫዋቾቻቸው የሚመጡ ጥያቄዎችን ያዳምጣሉ ተብለዋል። የባርሴሎና የእግር ኳስ ዳይሬክተር ዴኮ ለከባድ የክረምት የዝውውር ወቅትም ተዘጋጅቷል። ከካታላን ዋና ከተማ በቅርብ ጊዜ በወጡ መረጃዎች መሰረት ብሉ ግራናዎቹም በደሞዝ ገደብ ምክንያት በዝውውር ገበያው ላይ ለመንቀሳቀስም ሽያጮችን ለማድረግ ይገደዳሉ። ዴኮም በክረምት ቡድኑን ለማጠናከር ፍላጎት ስላላቸውም ባርሴሎናዎች ከአንደኛው ቡድን ቡድናቸው ውስጥም ለበርካታ ተጫዋቾቻቸው የሚቀርቡላቸውን ጥያቄዎችም ያዳምጣሉ። በአሁኑ ጊዜ ቅድሚያ የሚሰጠው ለዴኮ ኮንትራት ማደስ ነው። ስፖርት እንዳስነበበው ዴኮ የፍራንኪ ዲዮንግንና የራፊኒሃን የኮንትራት ስምምነቶች ለመጨረስም እየሰራ እንዳለ ነው የሚነገረው። ከሆላንዳዊው ጋር በኮንትራት ጉዳይ ላይ የተሻለ ግስጋሴን እያደረጉ ሲሆን፣ ራፊኒሃ ደግሞ ከሳዑዲ አረቢያ ሌላ አትራፊ የሆነ ጥያቄ ጠረጴዛው ላይ ስለተቀመጠለት ነገሮች ከባድ እየሆኑ ነው። መረጃዎች እንደሚያሳዩት ዴኮ ለስምንት የብሉግራና ተጫዋቾችም ጥያቄ ለማቅረብ ለመስማትም ዝግጁ ናቸው። ከእነዚህ ውስጥ ኢኒያኪ ፔና፣ ሮናልድ አሮሆ፣ ሄክተር ፎርት፣ ፈርሚን ሎፔዝ፣ ጋቪ፣ ፓዎ ቪክተር እና አንሱፋቲ ይገኙበታል። በዚህ ዝርዝር ውስጥ ፍራንኪ ዲዮንግ አልተካተተም። ነገር ግን ባርሴሎና በእድሳቱ ላይ መስማማት ካልቻሉ ፍራንኪ ዲዮንግን በትክክለኛ ዋጋ በገበያው ላይ ይገኛል ተብሏል። ኢኒያኪ ፔና በቮይቸክ ሴዝኒ ቦታውን ከተነጠቀ በኋላ በማንኛውም መልኩ ክለቡን ለመልቀቅም የተቃረበ ይመስላል። አንሱ ፋቲ ና ፓዎ ቪክተር አሁንም ቡድን ለመፈለግ አንዶ እንደወሰኑ ተዘግቧል። በሌላ በኩል ፓብሎ ቶሬ ደግሞ በዚህ የውድድር ዘመን ብዙ የጨዋታ ጊዜን አላገኘም። መውጣቱም የሚጠበቅ ጉዳይ እንደሆነ ነው የሚነገረው። ዴኮ ከሽያጭ የሚገኘውን ገንዘብ የቀኝ ተከላካይና ግብ ጠባቂ ሸዝኒ የሚለቅ ከሆነ ለማስፈረም ቅድሚያ ይሰጥበታል ተብሎ ይጠበቃል። ጀረሚ ፍሪምፖንግ ወደ ሊቨርፑል መዘዋወሩ የሚታወስ ነው። የፕሪሚየር ሊግ ሻምፒዮኖቹ በክረምቱ የዝውውር ንግዳቸው ላይ ለመግባትም እየተዘጋጁ ሲሆን ሊቨርፑል አሁን ላይ የባየር ሌቨርኩዘኑን ኮከብ ተጫዋች የሆነውን ጀረሚ ፍሬምፖንግን ለማስፈረም ሁሉን ነገር አጠናቋል። በትሬንት አሌክዛንደር አርኖልድ ምትክም የክም ተከላካዩ ጀረሚ ፍሬምፖንግን ለማስፈረም ተስማምተዋል። ይህ አራት አመቱ ተከላካይ ከሆላንድ ብሔራዊ ቡድን አጋሮቹ ቨርጂል ቫንዳይክ፣ ሮያ ግራቨንበርችና ኮዲ ጋክፖ በመርሲሳይድ የአርኔስ ሎት ደች አብዮትንም በአንፊልድ ለመቀጠል ጓጉቷል። የጀርመን ምንጮች እንደሚያመለክቱት ከሆነ ሊቨርፑል አሁን ላይ ከባየር ሌቨርኩዘንና በጀረሚ ፍሪምፖንግ የውል ማፍረሻ መዋቅር ላይ የመጀመሪያ ውይይት ማድረጉን የጠቀሙት የተጫዋቹ ዋጋ 295 ሚሊዮን ፓውንድ ነው። የፕሪምየር ሊግ ሻምፒዮኖቹ የአምስት ዓመታት ኮንትራትም ሀሳብ ለማቅረብን ፍቃደኛ ናቸው። ጀረሚ ፍሪምፖንግ በባየር ሌቨርኩዘን 30 ጎዮችን አስቆጥሮ 44 ለጎሌ ኑካሶችን አቀብለዋል። በ190 ጨዋታዎች ላይ ለሌቨርኩዘንም ተጫውተዋል። ፍሪምፖንግ ወደ ስኮትላንዱ ግዙፍ ቡድን ሴልቲክ ከመዘዋወሩ በፊት በማንቸስተር ሲቲ አካዳሚ ውስጥም ዘጠኝ ዓመታትን አሳልፏል። በ2020 ባልታወቀ ክፍያ ወደ ሌቨርኩዘን ከመዘዋወሩ በፊት በኒል ኔኖ መሪነትም ከሁፕ ጋርም ሶስትዮሽ ዋንጫንም አሸንፈዋል። የሆላንድ ኢንተርናሽናል ባለፈው የውድድር ዘመን የሌቨርኩዘን ያልተሸነፈው የውድድር ዘመንም ቁልፍ ሰው ሲሆን የቡንደስ ሊጋውን ዋንጫና የዲኤፍቢ ፖካልን በማሸነፍም ችለው ነበር። ሊቨርፑል በቀጣይ ቀናት ዝውውሩን እንግዲህ ይፋ ያደርጉታል ተብሎ ነው የሚጠበቀው። አርሰናል የክረምቱን የመጀመሪያ ሽያጭ ይፋ ሊያደርግ ነው። ኑኖ ታቫሬስ በውሰት ላትሲዮን የተቀላቀለው ባለፈው ክረምት ሲሆን በስምምነት ውስጥ ያለው አንቀጽ ማለትም ዝውውሩ በዚህ ክረምት በቋሚነት በሰባት ወይም ደግሞ በ8 ሚሊዮን ዩሮ ገደማ ሊደረግ ይችላል። የ25 ዓመቱ ተከላካይ በመጀመሪያዎቹ ስምንት የሴሬ ጨዋታዎች ስምንት አሲስቶችን አድርጓል፣ ነገር ግን የውድድር ዘመኑን በጉዳት ምክንያት የተገደበ ነበር። ይህም ደግሞ በሜዳ ውስጥ ላይም ወጥ የሆነ ብቃትን ማግኘት አልቻለም። ስታንዳርድ እንደዘገበው ከሆነ ላትሲዮ ተከላካዩ ባለው ብቃትም የተደሰቱ ሲሆን ፖርቱጋላዊ ኢንተርናሽናል እዛው እንደሚያቆዩትም ይጠበቃል። እንግዲህ አርሰናሎች ከኑኖ ታቫሬስ ኮንትራት ውስጥም የሽያጭ አንቀጽ አላቸው። ይህም ማለትም ላትሲዮ የወደፊት ታቫሬስን የሚሸጡ ከሆነ የሰሜን ለንደኑ ቡድን ለሽያጩ ትርፍም ያገኛል ተብሎ ነው የሚታሰበው። ላትሲዮ የአውሮፓ ውድድርን ለማግኘት እያለመ ባለበት በዚህ ውድድር ዘመን ተከላካዩ ያደረጋቸውን የጎል አስተዋጽኦዎች የክሪስቲያን ፖሊሲክና የሮሜሎ ሉካኩ ብቻ እንዲበለጥ አድርጎታል። አርሰናል በመጀመሪያ ታቫሬስን በውሰት ሊሰጡ በቀጣይ ክረምት ደግሞ ከዝውውሩ ገንዘብ እንደሚያገኙም አምነው ነው። በዚህ ክረምት ታቫሬስን ከሸጡ በኋላ ለአዲሱ የስፖርት ዳይሬክተር አንድሪያ ቤርታ ጥሩ ጭማሪ ሆነላቸዋል ተብሎ ነው የሚጠበቀው። እንደ አሌክዛንደር ዚንቼንኮ፣ ኬራን ቴርኒ፣ ጆርጂኒዮ፣ ሊያንድሮ ትሮሳርድ፣ አልበርት ሳምቢሎ ኮንግ ያሉ ተጫዋቾችም ሆዲሁ በሚቀጥሉት ጥቂት ወራቶች ውስጥም ይለቃሉ። አርሰናል በጣም ስራ የሚበዛበት ክረምትን ያሳልፋል። ለአንድሪያ ቤርታን በጣም ስራ የሚበዛበት ክረምት ይሆናል ተብሎ ይጠበቃል። አርሰናል በክረምቱ ኮንትራታቸው ነፃ የሚሆኑ ብዙ ተጫዋቾች ያሉበት ቡድን ሲሆን ከአንዳንድ ተጫዋቾች እየጭም ገንዘብ ለማግኘትም ይፈልጋሉ። በአርሰናል በክረምቱ ዋጋ ይገኝባቸዋል ከተባሉ ተጫዋቾች መካከል እንደ ጃኮቭ ክቬር፣ ሊያንድሮ ትሮሳርድ ያሉ ተጫዋቾችን በቀዳሚነት የሚጠቀሱ ናቸው። የማንቸስተር ሲቲው አለቃ ፔፕ ጓርዲዮላ የባርሴሎናውን ኮከብ አደገኛ ፍላጎት እንዲሆን አድርጎታል። ባርሴሎናዎች ባለፉት ሁለት የውድድር ዘመናት ለአንድ ተጫዋች ብቻ ትልቅ ወጪን ያደረጉ ሲሆን ማንቸስተር ሲቲ ተጫዋቹ ለመውሰድም ይፈልጋሉ። ባርሴሎና ዳኒ ኦልሞን ከአረቢ ለብዚሽ ለማስፈረም 55 ሚሊዮን ዩሮ አውጥተዋል። ነገር ግን የዳኒ ኦልሞ ምዝገባ ጉዳዮች በዚህ ሲዘንም አራት ጨዋታዎችን እንዲያመልጡ አድርጎታል። እንደ ሬሌቮ ዘገባ ከሆነ ማንቸስተር ዩናይትድ የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ዳኒ ኦልሞን በክረምቱ ለማዘዋወር ህልም አላቸው። ጓርዲዮላ ከኤርሊንግ ሃላንድ ጀርባ እንግዲህ ፈጣሪ የሆኑ ተጫዋቾችን የማምጣት ፍላጎትም አለው። ኬቨን ደብሮይና ከክለቡ ጋርም እንዲሁ እንግዲህ ሊወጣ በመሆኑ የባየር ሌቨርኩዘኑ ፍሎሪያን ቬርትስን ለማስፈረምም ይፈልጉ ነበር። ነገር ግን ተጫዋቹ በዚህ ክረምት ወደ ባየር ሚኒክ የመዘዋወር እድሉ ሰፊ ይመስላል። እናም ደግሞ ትኩረቱን ወደ ዳኒ ኦልሞም አድርጓል። በአሁኑ ወቅት የእግር ኳስ ዳይሬክተሩ ዴኮ ዳኒ ኦልሞን በዚህ ክረምት ለሽያጭ ካዘጋጁት ስምንት ተጫዋቾች ውስጥም አላካተቱትም። እስካሁን ድረስ እሱ ለሽያጭ አልቀረበም። ነገር ግን አንዳንድ የደሞዝ ጉዳዮች እንግዲህ ሊፈቱ የሚችሉበት ጥያቄም ከመጣም እንደማይሸጡት ማስተማመኝ የላቸውም። ዘገባው እንዳለው ከሆነ አሁን ላይ የዳኒ ኦልሞ የሲቲ ቁጥር አንድ ዒላማ ነው። ዳኒ ኦልሞ ስለ ዝውውሩ ምን እንደሚሰማው አልተገለጸም። የካታላኑ ተጫዋች በዚህ ውድድር ዘመን 15 ጨዋታዎችን በጉዳት ያመለጠው ሲሆን በዚህ ውድድር ዘመን በሜዳ ላይ ከፍተኛና ዝቅተኛ የጨዋታ ጊዜን አሳልፈዋል። አንስፍሊክ ተጫዋቹ ለመጀመርም ብቁ በሆነበት በሁሉም ትልልቅ ጨዋታዎች ላይ ተጠቅሞበታል። ነገር ግን ኦልሞ በዚህ ውድድር ዘመን ዘጠና ደቂቃ መጫወት ግን አልቻለም። ባለፈው ክረምት ወደ ልጅነት ክለቡ ለመዘዋሩ ብዙ ከተጠበቀ በኋላ ኦልሞ ቶሎ ለመልቀቅ ቢሞክረም የሚያስደንቅ ነገር ነው። ኦልሞ በዚህ የውድድር ዘመን ከፈርሚን ሎፔዝ ጋር በቦታው መወዳደር ላይ ይገኛል። ሁለቱም እንግዲህ በዚሁ የውድድር አመት ለሃንስ ፍሊክ ቡድን ትልቅ መፍትሄዎችን አቀርበው ባለ። አሁን ላይ የኦልሞ ጉዳይ በማንቸስተር ከተማ ቡድን ትልቅ ርዕስ ጉዳይ እየሆነ ይገኛል። ዩናይትዶች በደረጃ ሰንጠረዥ 16ኛ ደረጃ ላይ ቢገኙም ለቀጣዩ የውድድር አመት ግን አዲስ አላማ እያዘጋጁ ነው። ማንቸስተር ዩናይትድ በዚህ የውድድር ዘመን አስከፊ የሊግ ፍጻሜ ላይ ቢገኝም በሚቀጥለው የውድድር ዘመን ኢላማቸው ቶፕ ሲክስ ውስጥ መጨረስ እንደሆነ ተነግሯል። አሁን ያለው የፕሪምየር ሊግ የውድድር ዘመን ሊጠናቀቅ አንድ ጨዋታ ብቻ የቀረው ሲሆን ዩናይትድ በ16ተኛ ደረጃ ላይ ተቀምጧል። አሁንም 40 ነጥብ መድረስ አልቻለም። ዩናይትድ እንግዲህ ከተሸነፉበት ጨዋታ በኋላም የ17ተኛ የሊግ ሽንፈታቸው ተመዝግቦባቸዋል። እና ደግሞ ከነዚህ ሽንፈቶች ውስጥ ደግሞ ዘጠኙ በኦልትራፎርድ የተከሰቱ ናቸው። ለመጨረሻ ጊዜ ዩናይትድ በአንድ ዓመት በሊጉ ብዙ ጊዜ የተሸነፈው ከ62 ዓመታት በፊት ነበር። የዘንድሮ የቡድን ውጤት ማጣት ደግሞ በከፍተኛ ደረጃ አሳሳቢ ሆኗል። የሩበን አቦሬም ቡድን አሁን ላይ እንግዲህ ሰባት የሊግ ጨዋታዎችን ላያሸንፍ ቀርቷል። ምንም እንኳን እንግዲህ የዩሮፓ ሊግ ፍጻሜ ላይ ትናንትናም እንዲሁ ደግሞ ሌላ ሽንፈት ቢገጥማቸው ሩበን አሞሪም በህዳር ከመጣ ጀምሮ በፕሪሚየር ሊጉ ካደረጋቸው 26 ጨዋታዎች ስድስት ድሎችን ብቻ ነው ያደረገው። ከነዚህ ውስጥ ደግሞ ሶስቱ ቱ ከሳውዛምተን፣ ሌስተርና ኢፕስዊች ጨዋታ የተገኙ ሲሆን ሁሉም እንግዲህ ከፕሪሚየር ሊጉ ወርደዋል። ዩናይትድ በአውሮፓ መድረክ ደግሞ የተለያየ ነው። አሁን ላይ የመጨረሻው የሩበን አሞሪም አእምሮ ውስጥ ያለው ነገር የቀጣይ ዓመት ተፎካካሪ ቡድን መገንባት ብቻ ነው። በቀጣይ ዓመት የአውሮፓ ቻምፒየንስ ሊግም ተሳትፎን ማግኘት ስለማይችሉ በፕሪሚየር ሊግ ብቻ ነው ትኩረት አድርገው ፉክክራቸውን የሚያደርጉት። ዩናይትድ በቀጣይ በሊጉ እንግዲህ የመጨረሻ ጨዋታውን ያደርጋል። ከአስተን ቪላ ጋር በሚያደርገው የመጨረሻው ጨዋታ ላይ ነጥብ ቢያገኝ እንኳን ከ1974 ወደ ሁለተኛው የሊግ እርከን ሲወርዱ ካስመዘገቡት ውጤት እጅጉን የከፋ ነጥብን ያስመዘግባሉ። በዘንድሮ ውድድር ዘመን ቶፕ ሲክስ ደረጃን ይዞ ለመጨረስ እንደ አስተን ቪላና ቼልሲ ያሉ ክለቦች እንግዲህ 69 ነጥብ ያስፈልጋቸዋል። ዩናይትዶች አሁን ላይ 39 ነጥብ ብቻ ነው ያላቸው። ይህ ማለት በሚቀጥለው የውድድር ዘመን ኢላማቸውን ለማሳካት በትልቅ ሁኔታ መሻሻል አለባቸው ማለት ነው የዩናይትድ ኃላፊዎች ካሁኑ በቀጣይ ዓመት እቅዳቸውን እያዘጋጁ ሲሆን ቡድኑን በሊጉ ተፎካካሪ ለማድረግና በቶፕ ሲክስ ውስጥም ለመጨረስ ካሁኑ ስራዎችን ጀምረዋል የሚል መረጃ ነው እየወጣም የሚገኘው የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስለመጣችሁን ስለተከታተላችሁን ስለምጽፉልን እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኘው ይሆናል። መልካም ጊዜ፣ መልካም ቀን፣ መልካም እንግዲህ ምሳሳት እንዲሆንላችሁም ነው በአክብሮት የምመኘው።